በእጃችን ላይ የሚገኙት አምስቱ ጣቶች የአራቱ ባረተ ስጋ ና የወላጃቸው የኤተ ግላጮች ናቸው። እጅ በግዕዝ እድ ነው። ዶክተር ሩዳስ ለመረጃው አመሰግናለሁ። የመደበኛ የፊደል ቀመርን ተጠቅመን ወደ አንድ ሀስ እናወርደው አምስት ይሰጣል። እድ በአልፋው አና በድልትደ ትደ በአንድ ና በአራት አንድ ላይ አምስት ጣቶች እንዳሉን ያመለክታል። ከአምስቱ ጣት ውስጥም አልፋው አንድ ኤተ መንፈስ መገኛን ሲወክል ደ አራት አራቱም ባህረተ ስጋዎች መሬት፣ ውሃ፣ ንፋስና እሳትን ያሳያል። አራቱ ባህረተ ስጋዎች የኤተ ንዝረታዊ መገኘቶች ናቸው። በቀላል አገላለጽ የሚታየው ጠጣሩ አካላዊ ዓለም ከማይታየው ከኤተ መንፈስ የተገኘ እንደሆነ አመልከቻ ነው። በአካላችን ላይ አምስት ጠቋሚ ነጥቦች አሉ። ይህም ቀጥታ አራቱን ባህረተ ስጋና አንዱን መገኛ ኤተር አመልካች ነው። ለዚህም ነው ኮኮብን ስንመለከት ሰውን ጠቋሚ አምስት ነጥቦች ያሉት በሰማይ ላይ የሚገኙ የብርሃን ደጃፋት እንደሆኑ ሰውም በአካ ማዕከላዊ ዓለም ላይ ብርሃን በአካል ተገልጦ ነው በዚህም ምክንያት ነው ኮኮብ ምን ጊዜም ወደ ላይ መቀመጥ ያለበት ኤተ ወይም መንፈስ አካላዊን አለም እየመራ እንደሆነ ለማመልከት ኮኮብ ተገልብጦ ወይም ዘቅዝቆን ከተቀመጠም አካላዊ መንፈስን እየመራ ስለሆነ ልክ አይመጣም በዚህም ምክንያት ነው አካላዊን አለም ብቻ የሚከተሉ የሴጣን ተከታዮች ኮኮብን ገልብጦ የሚጠቀሙት ጣታችሁን በምትመለከቱ ወቅት ከአራቱ ባረተ ስጋ ውጭ ኤተ መገኛና አምስት ጠቋሚም እንደሆናችሁ መገንዘብ አለባቸው ከመግለጥ ውጭ ሌላ ተከታታይ ትምህርት እንዳዘጋጅላቸው የምትፈልጉ ከሆነ ኮሜንት ላይ የሚፈልጉትን ትምህርት ርዕስ አስቀምጡልኝ።